ሰላም ውድና የተከበራችሁ የልስ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እኔ ጋ ሁሉ ሰላም ሁሉ መልካም ነው። ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቡ ያበረታታኝ ማለት ነው። ዛሬም እንግዲህ በአዲስ ቪዲዮ በአዲስ መረጃ መጥቼላችኋለሁ። እሱም ምንድን ነው እንግዲህ በኢትዮጵያ ውስጥ እየተካሄደ ያለው የአፍዴራል ጉዳይ ነው። የአፍዴራል ጉዳይ እንግዲህ በጣም አሳሳቢ ጉዳይ ሆኗል፣ በጣም ከባድ ነገር ሆኗል ማለት ነው ለዚህም ደግሞ እንግዲህ ሁላችንም እግዚአብሔርን እንደው ይቅር እንዲለን ሁላችንም እግዚአብሔርን መጠየቅ ይኖርብናል ብዬ አስባለሁ። በጣም በጣም ኢትዮጵያን አልፎ እንግዲህ የመን ድረስ ደርሷል። የመን ደግሞ የሚረግፈው ጭስ በጣም አሳሳቢና ከባድ ሆኖብናል ሲሉ የሚ ዜጎች ተናግረዋል። ቪዲዮን አይተን እንመለስ። ከኤርታሌ የተራራ ፍንዳታ የሚወጣው ጭስ ቀይ ባህርን ተሻግሮ የመን መድረሱ ተነገረ። ኤርታሌ ላይ ትላንት በድጋሚ አዲስ ፍንዳታ መጀመሩን የአዲስ አበባ እና ሰመራ ዩኒቨርሲቲዎች እንዲሁም የአፋር ክልል አደጋ ስጋት አመራር ኮሚሽን ተናግረዋል። የሰመራ ዩኒቨርሲቲ የጂኦሎጂ መምህር እና ተመራማሪ መምህር ኖራ ሲናገሩ ፍንዳታው ዛሬ መከሰቱ እውነት ነው፣ ምንም ጥርጣሬ የለውም፣ መረጃውን ልከውልናል ብለዋል። ከኤርታሌ የሚወጣው ጭሱ አፍዴራ እየደረሰ ነው፣ እንደ ደመና ሆኖ ያሉት ተመራማሪው የአፍዴራ የፍንዳታ ጉዳይ ገና ነው፣ ከኤርታሌ ተነስቶ ከአፍዴራ በስተሰሜን በኩል የሚያልፍ ስንጥቅ አለ ሲሉ ገልጸዋል። በአዲስ አበባ ዩኒቨርሲቲ የ ፊዚክስ ስፔስ ሳይንስ እና አስትሮኖሚ ኢንስቲትዩት ተመራማሪ ፕሮፌሰር አታላይ አየለ በበኩላቸው ንዝረቱ አለ ግን በመሬት መንቀጥቀጥ ትናንትና አፋር ውስጥ የፈነዳው እሳተ ጎመራ ማለት ነው። በአስር ሺህ ዓመት የፈነዳ እሳተ ጎመራ እንደሆነ የተነገረ የሚገኘው ለመጨረሻ ጊዜ ፈንድቶ የነበረው እንደዚህ አይነት ቢግ ኤክስፕሎዥን ከአስር ሺህ ዓመት በፊት ነው የተደረገው። እና ወር ዊትነስ ኢንግ ሂስትሪ ታሪክ ነው ዊትነስ እያደረገ የምንገኘው። እንደምትመለከቱት ደግሞ በአሁኑ ሰዓት ላይ የዚህ ቮልካኖ ጭስ ወይ ደግሞ የዚህ ቮልካኖ አሽ ተሻግሮ ሁላ እስከነ የመን ድረስ ገብቷል። ከጥቂት ጊዜያት በኋላ እነ ኦማን እና አልፎ እስከነ ፓኪስታን እስከነ ኢራን ድረስ የዚህ ቮልካኖ ጭስ እና የዚህ ቮልካኖ የየመን ዜጎችም ኢትዮጵያ ያለውን ነገር እንድታስቆምልን ስንል በአክብሮት እንጠይቃለን ብለው እንግዲህ ተማጽኗቸውን ላለ ሚዲያ አሳይተዋል ማለት ነው። ይህም እንግዲህ የሆነው የኢትዮጵያ ኤርታሌ ላይ ያለው በረሃ ላይ በፈነዳዎችስ ምክንያት እኛ የመኖች ከኢትዮጵያ ማልፎ እኛ የመኖች ከባድ ችግር ውስጥ ገብተናል ሲሉ በስጋት ተናግረዋል። እንዲሁም ጅቡቲ ደግሞ ምን እየተካሄደ ነው? ምን እየተፈጠረ ነው? በሚለው እንግዲህ ጅቡቲ በፈረንሳይ በምትገኘው ያቅማቸውን ነገር ሁሉ እየጣሩ ነው ማለት ነው። ያም ሲሆን እንግዲህ አየር ንብረቱ ወደ ጅቡቲና ወደ የመን ስላቀረበው ሁሉም ዓለም መነጋገር ያድርጎታል። ይህም ደግሞ በመጽሐፍ ቅዱስ የተነገረ ነገርም ስለሆነ ሁላችንም እንግዲህ እግዚአብሔር ይቅር እንድልን እና እግዚአብሔርን በጸውነት ለመጠየቅ ማስተዋል እንዲኖረን የምናረጋግጥበት ጊዜ ይመስላል። በነገራችን ላይ አሁን ላይ እየተካሄደ ያለው ኢትዮጵያ ውስጥ ከመጽሐፍ ቅዱስ ስለሆነ ሁሉንም ነገር ቆም ብለን እናስተውለው ይገባል ብዬ አስባለሁ። ሲቀጥል ደይ ሴቪስ ደይ ሰቨን ዩቱብ አንድ በአንድ በማረጃ በመስረጃ እስከሚያቀርበው ድረስ እያቀረበውም እስከሆነ ድረስ ከሱ እየገባን እየተከታተልን ያለውን ያለውን ነገር እንድናስተውል ይገባናል ብዬ አስባለሁ። ሌላው በመቀጠል እንግዲህ ኤርታሌ ውስጥ እየተፈጠረ ያለውና የአፋር ክልል ህዝቦች እና የአፋር ክልል ህብረተሰብ ያሉት በሙሉ በጣም ችግር ላይ እንደሆኑ እንግዲህ ደግሞ አለመነጋገር ያድርጎታል ማለት ነው። በጣም ከባድና አስቸጋሪ ጊዜ ላይ እየደረስን ነው። በጣም ያሳዝናል። በጣም ማለት ነው ቤተሰቦች እንግዲህ እንደምታዩት አፍዴራ ላይ ያለው ነገር በጣም እያሳሰበ በጣም እንግዲህ እሳቱ ሲወጣ በጣም ያስፈራል። ባይዘወኒያ አንዴ አይቼዋለሁ። እዛ ስሰራ ስለነበረ አፋር ክልል ስሰራ ስለነበረ እኔ እዛ አይቼዋለሁ እንትኑ ሙቀቱ ምን ያህል እንደሚለበለብ ማለት ነው። እና በዛ ሙቀቱ አይደለም በዛ ዘመኑ እንኳን እንዴት ያቃጥል እንደነበር አይደለም እንደዚህ ፈንድቶ ማለት ነው። በጣም ከባድ ነው፣ በነገራችን ላይ በጣም ከባድ ነው። የምሬን ነው የምነግራችሁ። እኔ ኢትዮጵያ ውስጥ ስኖር ትግራይ ክልልን ብቻ ነው ያላየኋት ስነግራችሁ ግልፅ፣ ዞን ትግራይ ክልልን ብቻ ነው ያላየኋት እንጂ በካምፕ ስራ አሰራ ስለነበረ ካምፓኒ ስራ አሰራ ስለነበረ በየቦታው ነበረ ምዞረው ማለት ነው። በየቦታው ነው ስዞሬ ነበር። በአባይ ግድብ፣ አሁን ለምሳሌ አባይ ግድብ በጣም ሙቀት ነው ይባላል አይደል? በጣም ሙቀት ነው ይባላል። ሙቀትም ነው ደግሞ። ፊቴን እንደምታዩት ነው የአባይ ግድብ ነው። ፊቴ እንደዚህ ጎመን የመሰለው ጎመን ጥብስ የመሰለው አባይ ግድብ ነው። በነገራችን ላይ የኔ ፊት ማለት ነው። ግን ደግሞ እንደ አፍዴራ አይሆንም። አፍዴራ በጣም ሞቃል። በጣም ከምነግራችሁ በላይ አፍ አፍዴራ እንደምታዩት ነው እንግዲህ ለእናንተ ማስረዳት አይጠበቅብኝም። ጨው እየረገጣችሁ ነው የምትሄዱት እና ቤተሰቦች የምልላችሁ ፈልጌ ነው። እኔ ብዙ እንኳን ማውራት አልችልም አሁን ላይ በጣም ግን እየፈራሁ ስለሆነ እንዳሰው ላሳውቃችሁ ብዬ ነው። እንግዲህ ሳይንቲስቶችን የሰመራ ዩኒቨርሲቲም ያሉትን ሰምታችኋል። የአዲስ አበባ ዩኒቨርሲቲም በየቦታው ያሉ ዩኒቨርሲቲዎችም ስለ ኤርታሌ እያወሩ ነው እንዲሁም ደግሞ አምቦ ዩኒቨርሲቲ ያሉት ሰዎችም እንደዚሁ ብዙ ነገር ስለዛ እየተመራመሩ ነው። ሳይንሶች ምንም ቢመራመሩ ግን ምንም አያገኙ። ምክንያቱም ቁጣ ከእግዚአብሔር ነው የመጣብን። ቁጣ ከእግዚአብሔር ስለሆነ ምንም አያገኙ። እና ምልላችሁ ፈልጌ ነው። እርስ በርሳችን ይቅር ብንባባል፣ እርስ በርሳችን ብንተሳሰብ፣ በመተሳሰቡ ምናምኑ ቢቀርና ዝም ብለን መሸካሸኩ ቢቀርና እንደው ፊታችን ወደ እግዚአብሔር ብናዞርና እግዚአብሔር በነገሮች ብያባልን ይቅር ቢለን ምን ያላየነው ነገር አለ? ኢትዮጵያ ውስጥ እኮ ያላየነው ነገር የለም። ይሄ እኮ የእግዚአብሔር ቁጣ ነው። ምን ያላየነው ነገር አለ? እርጉዝ ስትገደል አይተናል። ሰው እስከነነብሱ ሲቃጠል አይተናል። በጀምላ ሲቀበር አይተናል። ሙስሊም ክርስቲያኑ በጀምላ ሲቀበር አይተናል። ያላየነው ነገር ምን አለ? የምሬ ነው። ኢትዮጵያ ውስጥ ያላየነውን ነገር ምን አለ? ወይ ወይኔ ዘመን የሚያስብልበት ጊዜ ላይ እንግዲህ ብዙ ነገሮችን አይተናል። እናት ልጁን ሲደፍር አይተናል። ልጁን አባት ልጁን ሲደፍር አይተናል። እንግዲህ ብዙ ነገር ብዙ ብዙ ነገሮችን ኢትዮጵያ ውስጥ አይተናል። በነገራችን ላይ ግን ይህ ሁሉ ነገር እየተካሄደብን አሁንም እኛ ገሌ በለጠን፣ ገሌ ያነሰ፣ ገሌ ረዘመ፣ ገሌ አጠረ፣ ገሌ ከሄደ፣ ገሌ ወደቀ እያለነ ነው ያለ ነው እና ለእንደዚህ ለዚህ ነገር ልናስተውልበት ይገባል። እኛ የየትኛው ቀን የኛ እንደሆነ አናቅም። የኛ መጥፊያችን ቀን የትኛው ቀን እንደሆነ አናቅም። አሁን እኔ ስናገራችሁ ምናምን ምክር ምናምን አይደለም፣ ግን አይደለም ማር ምንን እኔ እየመከርኳቸው አይደለም። እኔ ማንኛና ነው ሰውን የምመክረው? እኔ ለራሴ የመሄጃ የመጨበጫ የመረገጫ የማላቀኮ አንድ ትቢያ ሰው ነኝ፣ እንኳን ሰውን ልመክር። ግን ምንልላችሁ ፈልጌ ነው በተለይ ኦርቶዶክስ የሆነን ሰዎች ፉካረ ኢየሱስም ይናገራል፣ ራይ ዮሐንስንም ይናገራል። ይናገራል ተውት። አሁን ራይ ዮሐንስ ማንበብ እንኳን ቢያቅታችሁ ሰርች አድርጎ ፉካረ ኢየሱስ ብላችሁ። እኔ ፉካረ ኢየሱስን ሰርች አርጌ ሳዳምድ ማለት ነው ከፍቶ ለራሱ ሌላ ሰው ጋር ለራሱ የሆነ ነገር ተነጋግረ ምናምን ሊሆን ይችላል። የሆነ ውስጥ ሳይመቸኝ ቀርቶ ሊሆን ይችላል ምናምን አይደል። ፉካሬ ኢየሱስን ነው እየሰማው ነው ማለት ሰው ጌታ ምስክሬ ነው ብላችሁ ፉካሬ ኢየሱስን እየሰማው የትዮ መግቢያ ይላሉ መግቢያ እያሳስበኛል። የምሬ ነው ምነግራችሁ መግቢያ እያሳስበኝ፣ በምድር ላይ ተሰቃይቼ፣ በምድር ላይ የደስታ ኑሮ ሳልኖር በምድር ላይ የሆነ ህይወት ደስ የሚለኝ ኑሮ ሳልኖር እንደገና በሰማይ ቤትም ስቀ ይላሉ። ማር ፍካር ኢየሱስን ስሰማ ወዲህ በጣም ነው የሚሸበረው፣ ጌታ በጣም ማለት ነው የሚታወቀው። የምር በጣም ስለሚከፋይ ነው። እንደገና ደግሞ ያለው ሁሉ ይሆናል፣ ያለው ሁሉ ደግሞ እየሆነ ነው። እኔ ራዕየ ዮሐንስን መስማት አልፈለግም። ሲጀመር እንዲሁም ራዕየ ዮሐንስን አልሰማሁም። የምር ማለት ነው ምክንያቱ ስለ እኔ የሚናገር ይመስለኛል። ፉካረ ኢየሱስ እናራይዋን ስለኔ የሚናገር ይመስለኛል፣ ስለኔ የሚያወራ ይመስለኛል፣ እኔ የእኔን ሕይወት የሚናገር ይመስለኛል። እና ምንለላችሁ ፈልጌ ነው በተቻለ መጠን ማንኛችንም ቢሆን ወደ እግዚአብሔር ብንመለስ፣ በቃ የተቀያየ ምንም ካለ እንዲሁ በሰውና ይቅ የመያዝንም ካለ ምናም ተመልሰ ወደ ራሳቸው በጣም የሆነ ነገር እግዚአብሔር እስኪያወርድብን ለምን እንጠብቃለን? እኛ ላይ እስኪደርስ ለምን እንጠብቃለን? በርግጥ በእርግጥ አሁን ስደተኞች እኮ እግዚአብሔር ደርሶብን ነው እንደዚህ ሆነ ውጪ፣ በሀገራችን ላይ የፈለግነውን ነገር ማድረግ እንችል ነበር። እና ምን ልላችሁ ፈልጌ ነው በተቻለን መጠን በተቻለን መጠን በቃ የእውነት ሰው የእውነት ሰው ነው። ጣና ሐይቅ አይታቸዋል ዳይታችኋል ጣና ሐይቅ ራሱ ወደ ባህር ዳር ሄደችው በሰላም አይደል እና ምልላችሁ ፈልጌ ነው እና ምልላችሁ ፈልጌ ነው ሁሉ ነገር ወደ ኢትዮጵያ ጣና ሐይቅ በስንት ጊዜዋ ነው ባህር ዳር የደረሰችው የተባለው ማርቆስ ደረሰች የተባለው ግን ደግሞ ባህርዳር ሄደችው ጣና ሐይቅ ጣና ሐይቅ ሄደችው ጣና ሐይቅ እንግዲህ ክርስቶስ ከምራ የጸለየችበት እና በጣም በጣም ብዙ እዛ ውስጥ ያለ ገዳም አለ፣ ጣና ሐይቅ ማለት ነው። ባህርዳር ጣና ሐይቅ በጣም ሚስጥሮች ነገሮች አሉ የሚባለው ጣና ሐይቅ ነው። ጣና ሐይቅ በጣም ብዙ ብዙ ቅዱሳኖች ብዙ ብዙ ሚስጥሮች ያሉበት ቦታ፣ ያንን ለማግኘት ነው ጣና ሐይቅን። የላኳት ዲስ ሴቨንቲው ገብታችሁ ማየት ትችላላችሁ። በጣም ብዙ ብዙ ብዙ ብዙ ነገሮች ተፈጥረዋል። ብዙ ብዙ የሚገራርሙ ነገሮች ተፈጥረዋል። ግን እኛ ግን ያውንም እያስተዋለን አይደለም። እኔው ለምንድን ነው የምታለቅሽ? ምናምን ስር ያስለቅሰኛል ስራዬ ምግባሬ ያስለቅሰኛል። ደግሞ አይደለም እግዚአብሔር የሚወራውን እንደ ልምድ ለምደነዋል። በቃ አሁን ኮንፊደንስ አድርጋ እግዚአብሔር እንደዚህ አለ፣ እግዚአብሔር እንደዚህ አለ፣ እግዚአብሔር እንደዚህ ብሎ ምናምን የምንለውን ነገር እንደ ልምድ በቃ አሁን እንደ ልምድ ስለወሰድ ነው፣ ምንም አይመስለንም። በቃ ልምድ ልምድ አድርገን ወስደዋ ነው። ሁሉም ነገር ለፍልፎ ነው የሚቀር ያመቱ ለፍልፎ ነው የሚቀር የሚለውን ነገር እንደ ልምድ ስለወሰድ ነው፣ ምንም የሚፈጠር ምንም አይሰማንም ማለት ነውና እንዲሁ በቃ እንኳን መቼ ነው ወይ አንድ ቀን መንፈሳዊ ሳልሆን፣ አንድ ቀን እንኳን እግዚአብሔርን ሳላመሰግል፣ አንድ ቀን እንኳን ሳልጾም ሳልሰግድ፣ ሁልጊዜ ለስጋዬ ሁልጊዜ ለስጋዬ እንደሮጥ አፈር ለሚበላ ስጋ እንዳደለብኩ እንዳደለብኩ፣ የሰማይ ቤቴ ግን አልተስተካከለም። ስነግራችሁ ግልጽ የሰማይ ቤቴ ምንም አልተስተካከለምና። ምን ሌላችሁ ፈልጌ ነው ዛሬ ምን ነው? ኤልሲ ልሲ መንፈሳዊ መንፈሳዊ ያጫወተሽ እኔ መንፈሳዊ አይደለ። በነገራችን ላይ ግን የሆነው ነገር ሁሉ እያየውት ስለሆነ ድሮም ደግሞ አያቴ ይነግረኝ ስለነበረ አሳች ባታው ይመጣሉ። አሳቾች ብዙ ነገር እኔ ኢየሱስ ነኝ ብለው ይመጣሉ። እኔ እግዚአብሔር ነኝ ብለው ይመጣሉ። ብዙ ታምራትን ያደርጋሉ። ግን ተጠንቀቁ ይለን ነበር አያቴ ማለት ነው። ተጠንቀቁ እናንተ እግዚአብሔር እኔ ነኝ ብሎ አይመጣም፣ ይለናል። ግን ያስተምራል፣ ይለናል። እኔ ነኝ ብሎ ግን አፉን ከፍቶ እኔ ነኝ ብሎ አይመጣም። እሱ ሲመጣ በተግባር እያሳየ ስለሚመጣ ተጠንቀቁ። ይሄ የሚፈው ሰው ሁሉ በዚህ ጸበል፣ በዚህ ቦታ ጸበል ወጣ፣ በዚህ ቦታ ጸበል ወጣ፣ በዚህ ቦታ ጸበል ወጣ ትባላላችሁ። ይዛኔ ግን ተጠንቀቁ ይለን ነበረ አያቴ ማለት ነው። ልጅ ሆነን ልጅ ሆነን ከዛ ዘመን እኔ እንኳን ደርስም ልጆቼ እናንተ ግን ተጠንቀቁ ይለን ነበር፣ አያቴ ማለት ነውና፣ እዛ ነው ነገር ያመጣውላችሁ። ይቅርታ አድርጉልኝ። ላይክ እና ሼር፣ ሰብስክራይብ አድርጉኝ። ያስቀየምኳችሁ ካለ በዚህ አጋጣሚ እኔ አውቃለሁ ሰውን በጣም ለማስቀየም ለፍላፊ ስለሆን የሆነ ነገር አይቼ እንደማላልፍ እኔ ከሆዴ ነገር አለብ ብዬ አላስበው ሆነ። ግን የሆነ ነገር አይቼ ስለማላልፍ ምናልባት የተናገርኳችሁ ያስቀየምኳችሁ ካለ በሰው ተነስቼ ገሌ ለምን እንደዚህ ታደርጋላችሁ ገሌ ለምን እንደዚህ ትላላችሁ ብዬ በሰው ተነስቼ ያስቀየምኳችሁ ሰዎች የተናገርኳችሁ ሰዎች እንዲያው በዚህ እንኳን እግዚአብሔር ይቅር ቢለኝ ይቅርታ አድርጉልኝ። ድጋፋችሁ እናንተ ለእኔ ይቅርታ ማድረግ ነው፣ እና ለማንኛውም ብዙ ነገር እየሰሙኝ ስለሆነ በጣም ዲፕሬሽን ውስጥ ነኝ፣ በጣም ደብሮኛል፣ በጣም ፈርቻ ያለሁና ከማንኛውም ላይክ፣ ሸር፣ ሰብስክራይብ ያደረጋቸው አበረታቱ ለመነ እንሰራለን። ላይክ አድርጉ ሰብስክራይብ አድርጎ ምናምን እንላለን እንጂ ነገ ልሞት ዛሬ ልሞት አላውቀውም። ብቻ አድርጉት፣ ካለው አለው ከሌለው ደግሞ የለውም ነውና፣ ለማንኛውም ለታበሉ